ሰሞኑን ሪፖርተር ትላንትና ይመስለኛል እንዳስነበበው የአፈር ማዳበሪያ ግምታዊ ዋጋው 56 ቢሊዮን ብር የሚሆን መንግስትን ወጪ በማስወጣት ያለ አግባብ የህዝብ ገንዘብ እንዲባክን አድርገዋል በሚል የተከሰሱ ሰዎች እንዳሉ ጋዜጣው አስነብቧል። ከዚህ ጋር ተያይዞ ሪፖርተር ጋዜጣ ጽሁፉን ያስነበበን እንግዲህ እነዚህ ሰዎች የኤፌድሪ የወንጀል ህግ አንቀጽ 32 1 ሀ እንደዚሁም የሙስና ወንጀሎችን ለመደንገግ የወጣውን አዋጅ ቁጥር 881 ህዝባር 2007 ተላልፈዋል በሚል ነው በልዩነት የተከሰሱበት አንቀጽ። የአዋጁ አንቀጽ ዘጠኝ ንዑስ 1 አንቀጽ ሀ እና ንዑስ አንቀጽ ሁለትን በሚመለከት ነው። ለመሆኑ ስንት ነው የሚያስቀጣቸው? እነዚህ ሰዎች በነገራችን ላይ የአፈር ማዳበሪያው እንግዲህ ከጥራት በታች መሆኑን እያወቁ ግዢ እንዲፈጸም ጥረት አድርገዋል የሚል ነው እና በወቅቱ የአፈር ማዳበሪያ ባለመድረሱ ምክንያት ወይም ጥራት ለሌለው የአፈር ማዳበሪያ ዋጋ ገንዘብ እንዲወጣ በማድረጋቸው በአንድ በኩል የመንግሥትና የሕዝብ ገንዘብ ይባክናል፣ በሌላ በኩል ደግሞ የ56 ቢሊዮን ብር ማዳበሪያ ተገዝቶ በወቅቱ ለአርሶ አደሩ መሰራጨት ሲኖርበት ባለመሰራጨቱ ምክንያት የሀገሪቱ የምርት ሁኔታ ላይ ሊያስከትል የሚችለውን ተጽዕኖ በቀላሉ መረዳት እንችላለን። እንግዲህ ይህን ከፍተኛ ኪሳራ ያደረሱ ሰዎች በተከሰሱበት አንቀጽ ሊያስቀጣቸው የሚችል ምን አይነት ቅጣት ነው የሚለው ነው የምነግራችሁ በነገራችን ላይ እንግዲህ አዋጁ በጣም ከባድ የሚባል አዋጅ ነው ነገር ግን በተከሰሱበት አዋጅ አንቀጽ ዘጠኝ አንድ ሀ እና ንዑስ አንቀጽ ሁለት ላይ በግልጽ እንደተቀመጠው በተለይ ንዑስ አንቀጽ ሁለት ነው በግልጽ ቅጣቱን ያስቀመጠው ማለት ነው ኃላፊነቱ ወይም ግዴታው እንዲጣስ የተፈለገበት ምክንያት የተገኘው ጥቅም ከፍተኛነት ጥፋተኛው የኃላፊነት ወይም የስልጣን ደረጃ ወይም በግለሰብ በመንግስት ወይም በህዝባዊ ድርጅት ጥቅም ወይም በህዝብ ላይ በደረሰው ጉዳት ከፍተኛነት መሰረት ቅጣቱ ከሰባት ዓመት እስከ አስራ አምስት ዓመት ለመድረስ የሚችል ጽኑ እስራት ሆኖ በገንዘብ ደግሞ ከአስር ሺህ ብር እስከ አንድ መቶ ሺህ ብር የሚደርስ መቀጮ ይሆናል ነው የሚለው። ማቅለያ እና ማክበጃ አለው። እንግዲህ በዚህ